ዛሬ እንግዲህ ሀይሚ በደስታ ፍንድቅድቅ ብላለች ማለት ነው። እንኳን ደስ አለሽ ሀይሚ። እውነት ለመናገር ብሩኬ ይለያል ማለት ነው። ዛሬ ዞር ዞር ሲል አንድ ጓደኛው ያው ታቁታላችሁ፣ ጓደኛው ሲጠይቀው ነበር ስለ ሀይሚም ስለ እናቱ ማለት ነው። በጣም በሀይሚም ዙራ ኤምባ የተናነቀው የገለጸው ነገር የተናገረው ነገር አለ እውነት ለመናገር እኔ በጣም ነው እያለቀስኩት ማለት ነው። አስለቅሶኛል። እውነት ለመናገር ወላሂ ላዚም በጣም ነው ያለቀስኩት ማለት ነው። ስለ እናቱም ሲጠየቅ በንደዛውም ልክ እውነት ለመናገር እናቱን የሚወድ ወንድ ማለት ነው። እናቱን የሚወድ ለሚስቱም ቦታ አለው፣ ሚስቱንም ይወዳል፣ ለሴት ልጅ በጠቅላላ ያዝናል ማለት ነው እናቶችን ለእናት ቦታ የሌለው ወንድ ለእናቶች ቦታ የሌለው ወንድ እውነት ለመናገር ለምስቱም ቦታ አይኖረውም ማለት ነው። ስለዚህ ዛሬ ብሩኬ በእናቱ ዙሪያ የተናገራት ነገር በጣም ነው ያስለቀሰኝ ማለት ነው። እውነት ለመናገር ብሩኬ እውነት ይለያል ማለት ነው። እውነት ለመናገር አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማናችሁ? ሰላማችሁ ብዛልኝ። ሰላም ለሀገራችን፣ ሰላም ለመዳም ባጃጆች፣ ሰላም ዩቱበሮች ማለት ነው። ዛሬ ትንሽ ዞር ዞር ሲል ብሩኬም ሃይሚን አስደስቶት አየው ማለት ነው። ቀጣይ ደግሞ ዞር ሲል የሆነ ቤት ደግሞ ብሩክን እየሆነ ወንድሙ ጓደኛው ውድ ጓደኛው ሲጠይቀው ነበር ስለ እናቱ ስለ ሀይሚ ማለት ነው። የሀይሚንም ለሀይሚ ያለው ቦታ ለመናገር አልቻለም ማለት ነው። እምባ ተናንቆት ነበር ማለት ነው። ስለ እናቱም ሲያወራ ነት በጣም ይለያል ብሩኬ ማለት ነው። ስለ እናቱ ማውራት አላ አልቻለም ማለት ነው። እንባ ተናንቆታል ማለት ነው። ስንቶቻችን ወላጆቻችን እንዴት አድርጎ እንዳሳደጉን ይገባናል፣ ላይገባን ገባን ይችላል። ብዙቻችን እንረሳለን፣ ብዙቻችን ያደግንበት እንረሳለን። እቺን ብቻ ሴፍ አድርጉ ወላ ላዚ እናቱ እንዴት አርጋ እንዳሳደገችው ሴፍ አድርጎ በመያዙ ብቻ አደንቀዋለሁ ብሩኬም ማለት ነው። እውነት ለመናገር ሲያወራ ሲያለቅስ እኔም አልቅሻለሁ ማለት ነው። የእያንዳንዱን ሴፍ አድርጓል ማለት ነው፣ በጭንቅላቱ ማለት ነው። እናቱ እንዴት ሆና እንዴት አርጋ እንዳሳደገችው ለሁላችንም አስተታለቃችን። ይለያል ማለት ነው። ሁላችንም ሁላችንም ደግሞ አስተዳደጋችን ልንረሳ እንችላለን። ከስንቶቻችን ከስንቶቻችን ምናስታውስ እንኖራለን ማለት ነው። ብዙ በልጣጣዎች፣ ጨምላቃዎች ያደጉበት የሚረሱት አሉ። እንግዲህ ብሩኬ ይለያል፣ እውነት ለመናገር በጣም እለያል። እንዴት አርጎ የእያንዳንዱን ጭንቅላቱ ላይ ሴፍ እንዳረገ በምንድ ነው መጽጋል ጻት እናትህን ሀይሚንም ተጠይቋል ማለት ነው። እኔ የሀይሚ ምንም ማለት አይደለም። እኔ የእናቱን ሲናገር በጣም አንጀቴና የበላኝ ማለት ነው። የራሴ መሰለኝ።

ማንም ሳያግዛት ብሎ የእያንዳንዱን የእያንዳንዱን በየደረጃ ሲናገር እውነት ለመናገር አስለቅሶኛል ማለት ነው። በጣም እኔ የገረመኝ ሴፍ ማረጉን አንድ ድሞ ያረሰበት ነገር ነው ያስለቀሰኝ ሆናት ለማናገር ልጅ ይወለት ልጅ ለማሳደግ ልጅ ወልደን ለምን ነው የምናሳድገው፣ ማለት ነው። ልጅ ሳንወልድ የልጅን ጣም ሳናቅ ያረጀን ሰዎች ልንኖር እንችላለን። ከእኔም ጭምር አልለም። እኔ የልጆች እናት ነኝ፣ አልሐምዱሊላ ረብልአለምን። ግን ለልጆቼ ያለኝ ቦታ ለልጆቼ የማያስበው ለራሴ አላስብ ያገኘው ጥሩ ነገር ለልጆቼ ነው የሚመኘው። ከምግብ ጀምሮ ከልብስ ጀምሮ በቃ የተለያየ ነገር ጥሩ ሰዎችን አይቼ ለልጆች ሲመኘ፣ ጥሩ ልብስ አይቼ ለልጆች ሲመኘ፣ በቃ ብሩኬ የተናገራትን ሁላ ኢኔጋ ስላለች ነው ውድሞ የባሰኝ ማለት ነው። ስለዚህ እውነት ለመናገር ብዙቻችን ብዙ ሰዎች ብዙ እናቶች ብዙ አባቶች ከአባት በላይ ደግሞ ከአባት በላይ ደግሞ አባት ማለት ለልጆቹ ሚኖር ከአባት በላይ ደግሞ አባት ሊሞት ይችላል፣ ሊታመም ይችላል፣ ደንታ ብስ ሊሆን ይችላል። ከሁሉም ከአባት የበለጠ ደሞ ለልጆቻ ምደክመው ምታዝነው ምትራበው እናትናት። እውነት ለመናገር ከመቶ አስር ወንዶች ቢሆኑ እንጂ ከመቶ አስር የሚሆኑ ወንዶች እንጂ ለልጆቻቸው መጽዋት የሚከፍሉት ለልጆቻቸው አባት ጾሙን አድሮ ልጆቹን ያበላል። እኔ እ ከስንት አንዱጂ። እናት ግን ለራሳ ጾማ ነድራ ልጆቻን ታበላለች። ለራሳ አርዛ ልጆቻን ታለብሳለች። ለራሳ ደክማ ልጆቻን ታስተኛለች። እውነት ለመናገር ቡሩኬ ጨርሶ ተናግሮታል። በቃ በጣም ቡሩኬ ፈጣሪ ያሳደጋ እውነት ያሳድግሃለም ይህን ሁሉ ጭንቅላቴ ላይ ሴፍ ያደረግከው እውነት ለመናገር፣ ቢያልፍልህም እናቴ እድሜ ከሰጣት ቁጭ ብላ ትበላለች ብዬ እላለሁ። አንዳንድ ልጆች ማለት ነው።